ጤና ይስጥልኝ። ይህ ድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የአርቲስት ዮሐንስ በቀለ ወይም ቶክቻው እባላለሁ። እነዚህን ሁለት ሳምንቶች ሰሞኑን በማህበራዊ ሚዲያ ላይ በአንዳንድ ነገሮች የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ይህ በእንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምፃችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን፣ አልፎም ደግሞ አንዳንድ አባላቶቻችን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው፣ ሰው እንዳይጠይቃቸው እጅግ ሰባቢነት በጎደለው መልኩ ታፍነው ነው ያሉትና፣ ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የእርሶ መንግስት ሀሳብ ነው ወይ? ይህ የእርሶ መንግስት ሀሳብ አይደለም ብለን እናምናለን። ነገሮችን እያየን ነው። ብዙ ነገሮችን እያየን ነው። ይህ የእርሶ መንግስት ሀሳብ ነው ወይ? ይህ የብልጽግና ሀሳብ ነው ወይ? እንግዲህ አሁን ህግ ባለበት አገር ላይ ድምፅ አፍነው ሀሳብ ለምን በነፃነት ተገለጠ ተብሎ ድምፅ የማፈን ሂደቱ በከፍተኛ ደረጃ እየተሯሯጠ ነውና ግፍና ጭቆና እየተደረገ ነው። አንደኛ የሲዳማ ህዝብ የክልል ጥያቄ መልስ የተመልሰለት ወደ ቤቱ ከገባ በኋላ በጣም በሚያስደንቅ ደረጃ ብዙ ግፍና መከራ እየደረሰበት ዋጋ እየከፈለ ያለ ህዝብ ነው። ብር በገፍ እየተበተነ ነው። እንግዲህ እውነትን ለመደበቅ ብር በገፍ እየተበተነ ነው። ከእንደገና እያንዳንዱን ስፍራ በጎሳና በዘር በዘር ይዘውታል። በዘመድ እንዳለ እያንዳንዱን የስልጣን እርከን በጎሳ በዘመድ ይዘውታል። እነሱን ሐሳብ ለማስደገፍ የነሱን ሐሳብ ከፍ ከፍ ለማስደረግ እንዲሁ ብር በገፍ እየመደቡ በገፍ እየሰጡ ነው። ና ባኮት አዎ። አሁን ለምሳሌ ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ሐሳብ በማንሳቷ በመቃወሟ የተነሳ አንድ እህታችንን ይኸው አስረው ዋስ ጠበቃ እንኳን ጠበቃ እንኳን ሄደው እንዳይጠይቃት ምንም አይነት ሰው እንዳይጠይቃት አስረው ምግብ ይዞ የሚመጣውንም ጭምር የስር ትእዛዝ አውጥቶ ምንም አይነት ምግብ እንዳይደርሳት ጠያቂ እንዳይኖራት በግፍ አስረው እንግዲህ ምን እያደረጓት እንዳለም እስካሁን ድረስ አናቅም። አሁን ከተያዘች ከተካሰሯት ሶስተኛ ቀን ነው ከአዲስ አበባ መጥተውን የወሰዷት ከተያዘች ሶስተኛ ቀኗ ነው። እና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር በእርሶ ዘመን ነው ይህን እያደረጉ ያሉት እነዚህ ሰዎችና፣ ምን ይላሉ ባኮትን ባኮትን እኛ የሲዳማ ወጣቶች የሲዳማ ህዝብ፣ የእርሶን መልስ እንፈልጋለን። የእርሶን መልስ፣ የእርሶን መልስ እንፈልጋለን። እባኮትን፣ እባኮትን መልስ ይስጡኝ። ትውልድ እየታፈነ ነው። ፌስቡክ ላይ ላይክ የሚያደርጉ ሼር የሚያደርጉ ጭምር እየታፈኑ እየታሰሩ ነውና በእውነትም ይህ ነገር በዚህ መንግስት ተቀባይነት አለው ወይ? መሀል ከተማ ላይ እንደዚህ ይደረጋል እና በዚህ ደረጃ በጣም ድምፃችን ታፍኖ ብዙ ግፍ እየደረሰብን ነው። ወንድም እህቶቻችን ግፍ እየደረሰባቸው ነው። ከተማዋ ላይ ልማት የለም፣ በገጠሩ ልማት የለም። የሲዳማ ህዝብ በራብ አለንጋ እየተገረፈ ነው። ብዙ ግፍና ጭቆና አለ። ስለዚህ አሁን አመራር ላይ ያሉ አካላት ይህን ነገር አንስተን ለህዝብ ሚዲያ ስናበቃ ተነስተውብናልና ክቡር ጠቅላይ ሚኒስትር ሆይ እንደ ሲዳማ ህዝብ የሲዳማን ህዝብ ወክዬ ስናገር ስለዚህ ክቡር ጠቅላይ ሚኒስትር ሆይ ድምፃችን ሰሚ አቷል። ሰሚ የለንም። ህዝቡም እያለነው እየወጣ ነው። ነገ ብጥብጥ እና ሌላ ነገር ሳይመጣ ደም ሳይፈስ የሲዳማ ህዝብ የበደለው ነገር ካለ ያጠፋነው ነገር ካለ በእርሶ ዘመን ታላቅ ይቅርታ፣ እጅግ ይቅርታ እንጠይቃለን። ነገር ግን እባኮትን ይህ ምስኪን ህዝብ ሲመጡ በቄጣላ በፋሮ ጭፈራ ትልቅ አቀባበል አድርጎ ደስ በሚል መንፈስ የተቀበሉት ህዝብ ዛሬ መከራ እየከፈለ ነው፣ ዋጋ እየከፈለ ነው፣ መከራ እየበላ ነው። ህይወቱ ከቀን ቀን ከድጥ ወደ ማጦ እየሄደ ነው። እባኮትን ይህንን ህዝብ ይታደጉ። የፌዴራል ኦዲት አድራጊዎች ወደ ሲዳማ ክልል ገብተው ኦዲት ያደርጉ፣ ባለስልጣን ይፈተሹ። ባለስልጣናት እባኮትን ወድቀናል፣ ምድሪቷ ከጥቅም ውጭ ሆናለችና ይድረሱልን፣ ስል ጥሬን አቀርባለሁ። አርቲስት ዮሐንስ በቀለ ቶክቻው